የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቀድሞ ፕሬዚዳንት የነበሩት ሙፍቲ ሀጂ ዑመር ኢድሪስ በጠና መታመማቸው እየተነገረ ነው ያለው። እኔ ቬሪፋይ ማድረግ አልቻልኩም፣ ግን በየሶሻል ሚዲያው በሰፊው እየተነገረ ነው ያለው፣ እንዲሁም ትልልቅ ሰዎች ፖስት እያደረጉት ነው ያለው። መታመማቸው እርግጥ ሳይሆን አይቀርም። ለማንኛውም ግን ዱዓ እንድታደርጉላቸውና አላፊያቸውን እንዲመልስላቸው እየተጠየቀ ነው ያለው። ሰው በዱዋቸው አስታውሷቸው ለማለት ነው። ማሰላም። ኮፍያ አድርገህ ዘፈን፣ ይህን ትበላለህ ማን ይሰማል? ይህን ቪዲዮ እኔ

አካውንቱ ተሰርቆ ነው ካላችሁንም፣ ነገሩን በኤ አይ እየተሰራ ነው ድምፄን ምናምን ወስዶ ያብራራልን። ዝም ለምን ይላል? እንደዛ እንዳለል ደግሞ ባለቤቱ ሆናም ፕሮሞሽን እየሰራችበት ነው። እንትን አካውንቱ ላይ ሌሎችንም ነገራቶች እየለቀቁ ነው። ወዴት ወዴት፣ ትልልቅ ብለን ያሰብናችሁ ሰዎች ወዴት እየሄዳችሁብን ነው? ነው አሁን ህዝቡንም አሁን እናንተ እኮ አደለም እኮ ህዝቡንም ወዴት እየወሰዳችሁ? ይሄ ነገር ኖርማል እየተደረገ እየሄደ አይደለም ወይ? የዘፈኑ ጉዳይ ኖርማል እየተደረገ ነው። በጣም በጣም ይደብርና፣ የመሃየም የድንቁርና መጀመሪያ ለምን ትሆናላችሁ እንዴ? ነብዩ ሰለላሁ ዐለይሂ ወሰለም እኮ በኸይር ነገር ያመላከተ የሰሪውን አጅር ያገኛል አሉ። በሸርም ብለዋል አለከው በኸይር ብቻ ኮራ፣ በሸርም ያመላከተ ብለዋል ሰሚውም፣ አንተም ይመዘገብብሃል አሰቦ ስንት ህልቅ አጥምመህ ስንት ወንጀል ሊጻፍብን እንደሚችል ስለዚህ አንዳንድ ነገራቶችን ብንቷችሁ ያሉትን እንስራ። እስኪ አሁን ዘፈን ይቻላል አይቻልም አረቢ ግሼ አይነፋም። የድንቁርና ተውትሽ ሌላውን ተውት ማለት ነው። አሁን ቶ አካም ምናምን ብዙ እንትን ማለት አለብህ ማገላበጥ አለብህ ምናምን ልትን ይችላላችሁ ግን ደግሞ ያሉትን እንስራና እንደ መስአል አይደለም እዚህ ጋር እያወራሁን። ስትጠየቅ ይቻላል አይቻልም ማለት ግዴታ ነው። እዛ ነገር ውስጥ እየገባ አይደለም። ነገር ግን እንዴት ሆኖ ነው በሎጂክ ውስጥ ስታስቡት እንዴት ነው እንደዚህ አይነት ነገር ሼር ሲደረግ ልክ ነው ብለን ልንቀበል የምንችለው? እውነታውን ማወቅ ማወቅ ስለፈለግኩኝ ነው። የእናንተን ስቲ ሐሳብ ኮሜንት ላይ አስቀምጡልኝ። ተሰርቄ ያለሁ ካለም ራሱ ይንገረን። እኔ እንደዚህ አይነት ቪዲዮ ሼር ላደርግላችሁ አልነበረም። ከዚህ በፊት 2 3 4 5 ቪዲዮዎች አይቻለሁ እሱ ጋር ነገር ግን ችላ ብየው ማስፋፋት ነው ብዬ ትቼው ነበረ። አሁን ግን ሌላው ጋር እንዳይከተልና እንዳይስፋፋ ወይም ደግሞ እሱም መልስ እንዲሰጠን እንዲአድብልን ለመጠየቅ ያህል ነው። ያላችሁን ሐሳብ ኮሜንት አስቀምጡልኝ። ሊመቻችሁ ሰበር ሰበር። ኢና ሊላሂ ወኢና ኢለይሂ ራጂዑን። ታላቁና ተቀዳሚ ሀጂ ዑመር ኢድሪስ እንግዲህ በጠና በጠና ታሟል እየተባለ ይገኛል። አላህ አፍያቸውን እንዲመልሰላቸው ዱዓ እያደረግን ነገር ግን አብዛኞቻችሁ ጋር ይሄ ዜና እንዳልደረሰ እርግጠኛ ነኝ። ያው የተወሰነ ሶሻል ሚዲያዎች ላይ እየተንቀሳቀሰና እየተዘዋወረ ስላገኘሁት ነው ለእናንተ ላጋራና ለእናንተ ላድረሳችሁ ብዬ ነው። አብዛኞቻችሁ እንግዲህ ቲክቶክ ላይ እየሰራችሁ አይደለም ዜና የምትሰሩ ሰዎች ምናልባት ወገንተኝነት ይዟችሁም ከሆነ እኚህ ሸኽ ታላቅ ታላቅ ሁላችንም በልባችን እናውቃለን። ውስጣችን የምርም የምርም ያውቃል ሕይወታቸውን በዲን ላይ እንዳሳለፉ ሳይበሉ ሳይጠጡ ቅራአት እየቀሩም ከዛ ለማቅራትም ደግሞ ሲደርሱ እያቀሩ የኖሩና ማገር የሆኑ ለሀገር ማገር የሆኑ ታላቅ ሙፍቲ ናቸውና በጠና ታመዋል ተብሏል። እንግዲህ እናንተ በቻላችሁ መጠን ዱዓ እያደረጋችሁ አላህ እኝን ወርቅ እንዲያቆይልን ዱዐ እናድርግ። ክፉ ዘመን ሲመጣ አላህ የሚወደውን ሰው ከዛ ክፉ ዘመን ይወስደዋል ይባላል። ነገር ግን ያንን ጊዜ አያምጣብን። እስቲ እናንተም ደግሞ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ዱዐ ማድረጋችሁ እንዳይረሳ ጦርነቷ በቃ የተኩስ አቁም ስምምነትም ተደረገ ምናምን ምናምን ነገር ግን ካለፉት ከሞቱት 60 ምናምን ሺ ኦፊሻል ስቲሜቱ ከዛ በላይ ግን ወደ 180ሺ ሁሉ ሊሆኑ ይችላሉ ብቻ ግን 60 ምናምን ሺ ከሞቱ ሲቪሊያኖች ፍልስጤም ሲቪሊያኖች መካከል በጣም ባለፉት ሁለት አመት ቀልባችን ውስጥ ከገቡና በጣም የሚያሳዝን ስቶሪ ከነበራቸው ሁሉም ሁሉም የሁሉም ሞት ያሳዝናል ግን በጣም ቀልባችን ውስጥ ገብቶ ከነበሩ ሰዎች መካከል እንግዲህ እነዚህ የሚጠቀሱ ናቸው ሶ እነሱን እናስታውሳቸዋለን ለምሳሌ አነሰ ሸሪፍን ታች ላይ ጋዜጠኛ አነሳ ሸሪፍ የአልጀዚራ አረብኛ ጋዜጠኛ ነበረ። እያንዳንዱ አደጋ ላይ ራሱን ለአደጋ ጥሎ ለህዝቡ ድምጽ ሲሆን ቆይቶ ነው በእስራኤል አየር ጥቃት ህይወቱን ያጣው አነሳ ሸሪፍ። ከዛ ውጭ ደግሞ ሪምን ታቋታላችሁ። ሪም ያችን የምታክል እንደዛ የምታሳሳ ልጅ እንደዛ በጣም የምታሳዝን ልጅ። እሷና ታላቅ ወንድሟ የአምስት አመት ልጅ ነው ታላቅ ወንድሟ ጣሪቅ የሚባል ወንድሟ። እዚህ ጋር የምታዩቸው ሪምና ጣሪቅ በእስራኤል አየር ጥቃት ነው የተገደሉት። እንግዲህ እነሱን የመሳሰሉ በጣም ብዙ ሺህ ህጻናት ናቸው በእስራኤል አየር ጥቃት ኢንዲስክሪሜንት በሆነ ወንጀል የተገደሉት፣ ኢንዲስክሪሜንት በሆነ ጭፍጨፋ። ከዛ ውስጥ ሪም እና ጣሪቅ በጣም ቀልባችን ውስጥ ነበሩ። ይሄን ደግሞ እንዲሆን ካደረጉት ነገሮች መካከል አንደኛው አያታቸው ካሊድ ነብሃን ነበር። ካሊድን ታስታውሱታላችሁ የሪምን የሞተ የሪምን ጀናዛ አቅፎ ሩሕ ሩሕ፣ ምንድነው የነፍሴ ነፍስ እያለ ሲጠራት እና ጀናዛዋን ሲስም ምናምና ነው የነበረው ቪዲዮ አለም ላይ በጣም ቫይራል ሆኖ መነጋገሪያ ሆኖ ነበረ የካሊ ኻሊድ ነብሃን ከዛ በኋላ ደግሞ እንደገና ያው እነሱን ቀብሮ ደግሞ ኻሊድ ነብሃን ብዙ አልቆየም። ኻሊድ ነብሃን ባይ ዘወይ ጋርድነር ነው። ላይክ አትክልተኛ ነው። በህይወቱ መሳሪያ ተኩሶ የማያውቅ ሰው ነው። ከዛ በኋላ ጦርነቱ ከተጀመረ በኋላ ደግሞ ጋዛ ውስጥ ለተጎዱ ሰዎች፣ ለተራቡ ሰዎች ምግብ ማቅረብ ላይ የበጎ ፍቃድ ምናምን በፍቃደኝነት በበጎ ስራ ላይ ምናምን ይሰማራ የነበረ ሰው ነበረ። ኻሊድ ነብሃን የተጎዱትን በመርዳት ምን በማለት ምን በማለት እና ልጆቹን የልጅ ልጆቹን ምናምናን ሁሉ ቀብሮ ይህንን ሁሉ እየታገለ ይህንን ሁሉ በጎ ስራ ላይ እንትን ሲል ቆይቶ እሱ ደግሞ የልጅ ልጆቹን ሪም እና ጣሪቅን ከቀበረ ብዙ ሳይቆይ ነው ካሊድ ነብሃንም በእስራኤል በተተኮሰ ታንክ የታንክ ሼሊንግ ህይወቱ ያለፈው ካሊድ ነብሃንም ከዛ በኋላ እንግዲህ እንትናን ታቁታላችሁ። በሳሊህ ሳሊህ ደግሞ ታቁታለ። ሳሊህ አልጃፈራዊ ያ አነሳ ሻሪፍ መጀመሪያ ነገርኳችሁ፣ ጋዜጠኛ በጣም ወዳጁ ወዳጁ ነበር ጓደኛው ነበርና ሳሊህ ሳሊህ አልጃፈራዊ እንግዲህ ይህን ሁሉ ይሄን ሁሉ ጦርነት ይሄን ሁሉ አየር ጥቃት ይሄን ሁሉ ምን እና አነስ ሻሪፍን ጓደኞቹን ያጣበትን የአየር ጥቃት ሁሉ ሰርቫይቭ አድርጎ ሲስፋየር አናውንስ ከተደረገው ሲስፋየሩን ሴሌብሬት አድርጎ ነው ለእስራኤል ባደሩ የፍልስጤማውያን ባንዳዎች ደግሞ ህይወቱ ያለፈው አልሐምዱሊላ። እነዛ ባንዳዎች አሁን እየተጸዱ እየተጠረጉ ያለበት ሁኔታ ነው፣ አብዛኞቹ እጅ እየሰጡ ያለበት ሁኔታ ነው ያለው። ነገር ግን የሳልሕም ለህዝቡ ይህንን ሁሉ ጥቃት ይህንን ሁሉ ጓደኞቹን እና አነሰ ሸሪፍን የመሰሉ ብዙ ጓደኞቹን አቶ ይህንን ሁሉ ጥቃት ሰርቫይቭ አድርጎ ለህዝቡ ድምፅ መሆን የቻለ ነበረ ሳልሕ ጃፈራዊ ይህንን ሁሉ እንትን ያደረጉ ይህንን ሁሉ ያለፉ ጀግኖች ነበሩ። እነዚህ ሰዎች ከዛ ደግሞ ደማን ተሌጀንድ የአህያ ያህያ ሴንዋርን ሁላችሁም ታቁታላችሁ። ያህያ ሴንዋር ሂ ዎዝ አ ፋይተር። የእሱ ሞት እንኳን የሚያሳዝን አይደለም። የእሱ ሞት የሚያኮራ ነው። ሂ ዎዝ አ ፋይተር፣ ለነጻነቱ የታገለ ነጻነቱ የተሟሟተ ብዙ ስቃይ እያየ እስራኤል እስር ቤት ውስጥ 23 ዓመት የታሰረ ባይ ዘ ወይ፣ ትላንትና ሳልነግራችሁ ሳልሕ ሳልሕ ይህ ጋዜጠኛ ማለት ነው ሳልሕ ሳሌሀ አልጃፈራዊ እሱ ታዘ ምድሮ ሞቶ ወንድሙ እንደተፈታ ነግሬያችሁ ነበር። እና ሳሌሀ አልጃፈራዊ ወንድሙ እስር ቤት እያለ እሱ ደግሞ ሲታገል ነበረ። ወንድሙንም ሆነ እንደ ወንድሙ አይነት ሌሎች አግባብ የታገቱት ታጋቾችንም ሆነ ፍልስጠሚያን ለፍልስጠሚያን ነጻነት ሲታገል ነበረ። ሳሌሀ ሞቶ ወንድሙ ተፈቷል። ያሕያ ሲንዋርም ደግሞ መሀመድ ሲንዋር የሚባል ወንድም ነበሩና መሐመድ ሲንዋር ተመሳሳይ ኦፕሬሽን፣ ተመሳሳይ ጦር መርቶ ተመሳሳይ ጦርነት እንትን ብሎ ነው እስረኞች የእስራኤል ወታደሮችን ማርኮ በያሕያ ሲንዋር የቀየረው ያሕያ ሲንዋርን ያስፈታው የመሐመድ ሴንዋር ትግል ነው። ናጂ አልጃፈራዊ የሳልሕ አልጃፈራዊ ወንድም ያስፈታው ደግሞ የሳልሕ አልጃፈራዊ አይነት ትግሎች ናቸው እና ፍልስጤን ላይ ከእዚያ በኋላ ደግሞ ያለውን ሰው ቤተሰብ ውስጥ ያለውን ሰው ተመልከት። ወይ ተወራ በራስ አስበው ኢትዮጵያ ይሁን እና አገርህ በወራሪ ተወራ ከዛ በኋላ ደግሞ ምናምን ወይ ልጅህ ደግሞ አላግባብ እስር ቤት እየማቀቁ አገርህ ተወራ፣ አንተም ደግሞ ከመኖርና ከመሞት መሀል ላይ እንድትኖር ተደርገ ዊል ባለህ በድንጋይም ቢሆን ተፋልጠ ቤተሰቦችን ታስልቅ ቃል ነጻነትን እንትንትላለህ እንጂ አርፋ አትቀመጥም። ይህንን ደግሞ የእስራኤል ፎርመር የጦር አመራሮች ምናምን ባለፈው ኢንተርቪው እያየው ነበር እና የጦር አመራሮች ጀነራሎች፣ ቺፍ ኦፍ ስታፍ፣ የጦር ዋና አዛዦች ምናምን ሲጠየቁ ፍልስጤማዊ ብትሆኑ ኖሮ ምን ታረጋሉስ ተብሎ ሲጠየቁ ባለኝ አቅም በሙሉ እታገላለሁ እስራኤል ነው የሚሉት ምንም ዩናን ይመስል ማንም ይሄንን እንትን የሚለው ነውና ምን ያሲን ዋርም ይሄንን ጭቆና ይሄንን እንትን አንቀበልም ብለው ይሄን ሁሉ ትግል ታግለው ምናምን ምናምን ምናምን ስንት ነገር አድርገው ነው ያለፉት። ነው ያሲን ዋር ዛሬ ደግሞ የትግላቸውን ፍሬ ሊያዩ ተቃርበዋል። ደቱ ስቴት ሶሉሽን የሚባለው ነገር ወር የፍልስጤ ምን የአገርነት እውቅና የሚባለው ነገር ከምን ጊዜው በላይ ከምን ጊዜው በላይ ቀርቧል። ከምን ጊዜው በላይ ሬኮግናይዝ ተደርጓል በተለያዩ ለእስራኤል ዳይ ሃርድ ደጋፊ የነበሩ ሀገራቶች ሪኮግናይዝ እንዲያደርጉት ሆኗል። ያ በጣም እንትን ነው ያለው። ከአሸባሪ ጋር አልደራደር ምናምና ብላ ትኮራ የነበረችው ና አሸባሪ ምናምና ብላ ትንቆ የነበረችውን ሀማስ ጋር አሜሪካ ወርዳ እንድትደራደር ና ሀማስ ከአሜሪካ ተደራዳሪዎች ጋር ፊት ለፊት እንዲደራደር ማድረግ ችለዋል። አሁን አረብ ዓለም ላይ በተለይ ፖለቲካ ትንታኞች እያሉት ያለው ነገር ምንድን ነው? ሀማስ አድጎ ከአሜሪካ እኩል ሆኖ ነው ወይስ አሜሪካ ወርዳ ከሀማስ እኩል ሆና የሚል አባባል አሁን ላይ ኮይን ተደርጓል። ቢኮዝ በጣም ትንቀው በጣም እንትን ትለው ከነበረው ቡድን ጋር ወርዳ መደራደር ኦር ይህ ቡድን አድጎ ላይ መደራደር ችሏል ማለት ነው። እና ይህ ድርድር ባይ ዘ ዌይ በሀማስ እና በእስራኤል መካከል የተደረገ ሳይሆን በሀማስ እና በአሜሪካ መካከል ከፋይናል ቦሱ ጋር የተደረገ እንትን ነው ድርድር ነው። ኤኒዌይ ግን ይህንን ሁሉ ነገር አቺፍ አድርጓል። ይህን ሁሉ አቺቭ ሲደረግን ከባድ መስዋዕትነት ተከፍሏል። ከዛ ውስጥ ከሞቱት መካከል እነዚህ ናቸው። እነዚህ በጣም እኔ ምን ማስታውሳቸውና በጣም ብዙ አሉ፣ ግን ከማስታውሳቸው ውስጥ ትንሾቹን መርጬ ነው። ለማንኛውም ፊልጀና ኢንሻአላህ።